ይህ መልእክቴ ድረስ ለዩቲ ናስር እንዲሁም ደግሞ የእሷን ምስል ሀሳብ ለሚያቀነቅኑ እህትና ወንድሞቼ ድረስ። በመጀመሪያ ደረጃ ዩቲ ናስርን ሀያትን አትስደባት ማለት እፈልጋለሁ። ነገር ግን ደግሞ ሀይቲና አሁን ክርስትናን ተቀብላለች? አሰላሙ አሌይኩም ወረሕመቱላሂ ወበረካቱ። ይህን ቪዲዮ ላይክ አድርጋችሁ ሼር አድርጉት፣ እንዲሁም ለሀይቲና እንድደርስ ማለት ነው። ሀይቲናስ በሀሩን ሚዲያ መልክት ተላልፎላታል እና አድርሱላት ማለት ነው። እሁን ሀዩቲ ናስ ክርስትናን ተቀብላለች ወይስ ምን አድርጋ ነው? እንግዲህ የሆነ ብቻ የአስተሳሰብ ወይም ደግሞ ያለማወቅ ችግር ሃይማኖትን፣ እስልምናን ያለማወቅ እስልምናን ያለማወቅ ችግር ሊሆን ይችላል። የሆነ ስተት ሰርታለች። እንግዲህ እስኪ አድርሱላት ብሎ ያስተላልፈውን የሀሮን ሚዲያ መልእክት አዳምጠን እንመርሳለን። ቪዲዮውን ላይክ አድርጎት። ይህ መልእክት ድረስ ለዩቲ ናስር እንዲሁም ደግሞ እህትና ወንድሞቼ ድረስ፣ በመጀመሪያ ደረጃ ዩቲ ናስን ሀያትን አትስደቧት ማለት እፈልጋለሁ። ነገር ግን ደግሞ ሰው ትክክለኛ የሆኑ ሀሳቦችን፣ አስተያየቶችን፣ ምክሮችን ግን መለገስ ተገቢ ነው ብዬ አምናለሁ። አስተሳሰቡ አደገኛ ስለሆነ ሀያት ነጥላ ያለበሰችበትን ፎቶ አጋጣሚ ያየሁኝ ፌስቡክ ላይ ነው ያየሁት። ከዛ በኋላ ደግሞ ቤተ ክርስቲያን እየሄደች በቴዲ አፍሮ ዘፈን ታጅቦ አንቺም በሃይማኖቴ እኔም በሃይማኖቶች መኖር እንችላለን፣ አይጠበኝም ቤቴ የሚል አይነት ነገር። አንድ ሙስሊም የሆነ ድሬዳዋ ወይም ሀረር ላይ የተሰራ ክሊፕ ነው። እሷ እንደ ክርስቲያኑና እሱ እንደ ሙስሊም ሆኖ ዱ እያደረገ እያለ ዱ ማድረጉን ትቶ ከእሷ ጋር በፍቅር ሲከንፍ የሚያሳይ ነው። አስተሳሰቡ ላይ ነው ጦርነታችን። በመጀመሪያ ደረጃ እህታችን ሀያት፣ የዚህ አይነት አስተሳሰብ በጣም አደገኛ የሆነ አስተሳሰብ ነው። ሀያት ዲንሽን የምትወጂ መሆኑን ስትናገሪ ካሁን ቀደም ሰምቻለሁ። አላህ ስብሓነሁ ወተዓላ ይጨምርልሽ። ስትሳተፊ እንደነበር አይቻለሁ። ያ ረቢ አላህ ይቀበልሽ። ነገር ግን እህቴ ሀያት ይህ አስተሳሰብ በጣም አደገኛ የሆነ አኸራን የሚያሳጣ ነው። በጣም በርካታ እህት ወንድሞች ሙስሊም ካልሆነ ሰው ጋር እየተጋቡ የልጆቻቸው ሀያት ሲበላሽ ከዛ መንገድ እንዴት እንውጣ እያሉ ሲጨነቁ ይውላሉ። በቅርብ አንድ ወንድምም በዚህ ጉዳይ ላይ ያማክረኝ አወራኝ። ወንድም ሁሉ አለው። ይህ በፍጹም ተቀባይነት የሌለው ነገር ነው። ሌሎች ወገኖቻችን እንዲህ ያለ መንገድ እስልምና እስላማዊ ቤተሰብን እሴትን ለመሸርሸር የሚያደርጓቸውን እንቅስቃሴዎች ከአሁን ቀደም በሰፊው ፕሮሞስ ሲደረግ ነበር። ሚስቴ ክርስቲያን ናት፣ እኔ ሙስሊም ነኝ፣ እሱ እስላም ነው፣ እኔ ክርስቲያን ነኝ የሚለውን ነገር ለማስለመድ የሚደረጉ የተለያዩ የቴሌቪዥን ፕሮግራሞች ቃለ መጠይቆች ላይ ከአሁን ቀደም በስፋት አይቻሉ። ይህ አይነት አስተሳሰብ ኢስላማዊ ቤተሰብም ሆነ ለሀገርም የሚጠቅምም አይደለም። ሙስሊምም ከሙስሊም ጋራ፣ ክርስቲያኑም ከክርስቲያን ጋራ ቤተሰባዊ ህይወቱን መስርቶ ነው መኖር ያለበት። እንዲሁም አንዳንድ ክርስቲያኖች ይህ መጽሐፍ ቅዱሳዊም አይደለም በማለት ሲቃወሙ ነበር። ትክክል ነው። ክርስቲያኑ የሆኑም ትክክለኛ የክርስትና ህይወት ነው በመስራት የሚፈልገው። ስለዚህ እህቴ ሀያት በተውነት ስም በድራማ ስም ወላሂ እንዲህ የምትሰሪው ነገር ነገ ሁላችንም አላህ ፊት መቆማችን አይቀርም። እኔን ጨምሮ ብዙ ወንጀሎች ብዙ አይቦች ያለብን ሰዎች ነን። የማናችንን መጨረሻ ማንም አያውቅም። ነገር ግን እህት የሀያት እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ፈሳድን የሚያስፋፉ እንዲህ ያሉ ደግሞ አደገኛ የሆኑ መልእክቶችን የሚያስተላልፉ ቪዲዮዎች ሐቂቃ ለአንቺም ሆነ ለሌሎችም አይጠቅምም። ይህ ፐርሰናሊ መልክት አይደለም። የዚህ አይነት አስተሳሰብ ከአሁን በፊት በተለያየ መንገድ ሲቀነቀን ስለነበረ ይህ አስተሳሰብ ደግሞ በጣም አደገኛ ስለሆነ ጥሩ አይደለም። እህቴ ሀያት ሆይ ሌሎቻችሁም ሌሎችም እንደዚሁ ሙስሊም ሆናችሁ ሙስሊም ሴትና ወንድም የሆናችሁ ጭምር ተመሳሳይ አይነት ቪዲዮ ኮንቴንቶችን የምትሰሩት ወንድሞች አሏችሁ። ወላሂ አይጠቅምም። ነገ ሁላችንም ያች ቀን ትመጣለች። ሼህ መሀመዱ ላይ እንዳሉት ሁሉም ይጓዛታል ያችን የርቁ ጉዞ የሌለው ባዶውን ያለው ስንቁን ይዞ ነው። እና እህት ወንድሞቼ የወጣትነት ጊዜ ያልፋል፣ ሁሉ ነገር አላፊ ጠፊ ነው። አላህ ፊት መጠየቃለና በቻልነው አቅም አስተማሪ ነገሮችን ለመስራት እንሞክር። ካልሆነ ግን እንዲህ ያሉ ኢስላማዊ እሴትን የሚሸረሽሩ ቪዲዮዎችን በመስራት ማህበረሰብን አንበክል። ራሳችንን አንበክል። አላህ ስብሃነሁ ወተዓላን እንፍራ። አላህ መሀሪ ጌታ ነው። ወደ አላህ እንመለስ። እልህ እያዘን ሰዎች ተናገሩን ስለኛ ህይወት ምን አገባቸው እያለን በእልህ መጥፋቱ ትክክል አይደለም። እህቶቻችንም ወንድሞቻችንም ላይ ድንበር ማለፍም ተገቢ አይደለም። ከአሁን ቀደም እንደዚሁ ረመዳን ላይ የኦምራ ፓኪስቱ አስተዋውቁ ያዩቸው ቲክቶከር እህት ወንድሞች መልሳቸው እንደገና በጣም የሚያሳዝን ደግሞ ከኢስላም ያፈነገጠ ቪዲዮ ሰሩ አይቻለሁ። ይህ ነገር ተገቢ አይደለም። እህት ወንድሞቼ፣ አላህን እንፍራ። እውነተኛው መካሪ ሞት ከመጣ በኋላ ሁሉ ነገር ትርጉም የለውም። በዱኒያ በሀያት እያለን እንመከር የሚለውን መልክት ለማስተላለፍ ነው። ያው እንግዲህ እንደሰማችሁት ነው ማለት ነው። ምንድን ነው ያው ሙስሊም የሆነው ልጅ እንግዲህ ሶላ ድርሶበት ወዱ እያደረገ የሰራችው ቪዲዮ ማለት ነው እና ከዛ ሰው ወደ ቤተ ክርስቲያን እየሄደች ከዛ በሷ ፍቅር ሶላቱን ቶቶ በሷ ፍቅር ከንፎ ምናምን እሷ ክርስቲያን ሆና ተጋብተው መኖር እንደሚችሉ ሙስሊምና ክርስቲያን ተጋብተው መኖር እንደሚችሉ። ይሄ ደግሞ የማይሆን ነገር ነው፣ በተለይ በኛ በእስልምና ሆነ በእነሱም አይፈቀድም። ስለዚህ ሁሉም በሃይማኖቱ መጋባት እንጂ አንድ ቤት ውስጥ ወላሂ በጣም ነው የሚያስጠላው። እስኪ ኢድ በሆነ ቁጥር የነሱ በዓል በሆነ ቁጥር እና በጣም የሚደብር ነገር ነው። እንደው ዝም ብላችሁ በሰዋይ እንኳን ሲታውም ማለት ነው ካለመፈቀዱም ወዲህ ማለት ነውና ይህን መልእክት እንግዲህ፣ በነገራችን ላይ አንዳንድ ጊዜ ጥሩ ነው ይሰራሉ፣ አንዳንድ ጊዜ ደግሞ የሆነ ነገር ያመጡና ብልሽት ያደርጉታል። እንግዲህ አላህ ብቻ ለሁላችንም ሂዳያ ይስጠን። ያው ለእህታችን ሀዩቲ ይጠቅማታል ብለን እናስባለን። ይሄን ቪዲዮ ሸር አድርጉላት ይድረሳት። ወሰላሙ አሌይኩም ወረመቱላ ወበረካቱ።